የጧት ነው። እንደዚህ ያለች ማለት አንቺ እዚህ መስራት የለብሽም፣ ሄደሽ አገርሽ ገብተሽ ሰዎች ጸሎት ቢደረግልሽ አሪፍ ነው።

ሲኖር የሚል ነበር። ሁሉ እንግዲህ አሁን የዛሬውን ምስክርነት ለመስጠት አንቺም የመጣሽው እኒህ አባታችን አባ ጋመጠሽ ስለ ዳንሽ ከሳቸው በረከት ያለውን ነገር አግኝተሽ ድነሽ ካሉብሽ ነገሮች ሁሉ እኛ የማንገልጻቸው ስቃዎች ነበሩብሽ። ከዛ ስቃይና መከራ ውጭ ሀገር ሂደሽ የተሰቃየሽን ሁሉ ነገሮች ሁሉ አልፈው እሳቸው ጋር መጠሽ አሁን እግዚአብሔር በወደደና በፈቀደ መልኩ ጸበል ተመርተሽ ድነሽ ደስተኛ ሁነሽ ለመስለኝ አይደል? አሁን ምስክርነት ለመስጣት የመጣሽ የት ነው የምትኖሪው? አዲስ አበባ ነው የምትኖሪው? አባ ጋ ማን ያመጣሽ? አባ ያመጣኝ የሆነ ዲያቆን ልጅ ነው። እንደዚህ ዲያቆን ማለት የቤተ ክርስቲያን ትምህርት ያለው ሰው ነው። የሆነ ቦታ አዲስ አበባ ኩናቤት ነበረ ከስተቀረም ነው እንደዚህ ሲሉ እ በቃ ሃይማኖት ልቀይር፣ በቃ ማተብ የለ መጡ። ሲሉ ይሄ ሃይማኖት ምንድን ነው? ለምንድ ነው ማተብ ልትቀይር ያሰብሽው? በቃ እኔ ምንድን ነኝ በ ከዚህ ሁሉ ስቃይ መከራ፣ ለምንድን ነው እስክርትና ምንድን ነው

ሰው ቤተሰብ ወገን ዘመድ አልነበረሽም ማንም በቃ ከዛ በኋላ ነው ወደ ውጭ ሀገር ሄድሽው ምኑን ያልተሳካው የውጭ ጉዞ ፕሮሰስሽ ወይስ ከሄድሽ በኋላ ነው እዛ ደግሞ ያ ማለት ኢትዮጵያ ውስጥ ሆኖች ሲያሰቃይሽ የነበረው መንፈስ ከሀገር ውጭም አብሮች ተከትሎ ሄዶ በገባሽበት ቤትም እያሰቃይሽ እንዳትሰሪ ያደርግሽ ነበር ማለት ነው። ምንድን ነው የተፈጠረው ውጭ ሀገር ሄደሽ ስትሰሪ በነበረበት ቤት ላይ ሴት ዮዋ ናት። እንደዚህ አለችሽ። አንዳንዴ የአረቦችም ደጎች አሉ ማለት ነው። ምን ታይቷት ነው ግን እንደዚህ አለችሽ? ማለት አንቺ አሁን እዚህ መስራት የለብሽም ሄደሽ ሀገርሽ ገብተሽ ሰዎች ጸሎት ቢደረግልሽ አሪፍ ነው።

ግን እንደ ቅርታ እዚህ ጋ ላቋርጥሽና ሀሳብሽ እንዳትረሽ ምናልባት ይህ አንቺ የምትሰጪው መልዕክት ካሁን በፊት ውጭ ሀገር መሄድ ለውጥ ለሚመስላቸው ሀገርን ካልቀየሩ ለውጥ አይመጣም ብለው ለሚያስቡ ወይም ደግሞ ላያችን ላይ ያለው እርኩስ መንፈስ ሀገር ቤት ወይም ደግሞ ሌላ ሀገር አብረውን አይሄድም ብሎ ለሚያስቡት ትልቅ መልእክት ነው። ስለዚህ ምንድን ነው አሁን አንቺ የሆንሽው ይሻላል ብለሽ ወጣሽ ሰው ሀገር፣ ይህ እዚህ የነበረው እርኩስ መንፈስ ግን ተከትሎ ሽሎ ሰው ሀገር አበታብቶች እንዲሁም ያንቺ ተመስገን ነው ሴትዮዋ መጥፎ አልነበረችም። አንቺ የነበርሽባት የገባሽባት ሴትዮ መጥፎ ብትሆን ኑሮ ሌላ ትጎዳሽ ነበር፣ ብዙ ነገር ታደረግሽ ነበር። ነገር ግን ምናለ ጆሮ መድኃኔዓለም ከአንቺ ጋር ስለሆነ በእሷ ላይ ተገልጾ ደግሞ ሂጅ እና ሀገርሽ ቤት ጸሎት አድርጉ ያቸው አለች። ስለዚህ መጣሽ። ስትመጭ ደግሞ ኤርፖርት ጀምሮ ሁሉ የሚቀበል ሰው አልነበረም። ግን አንቺ መሆን መረዳት ያለብሽ መንፈሱ ምንድን መሰለሽ ያደረገሽ ዘመድ እንዳይጠይቀሽ፣ ዙሮ እንዳያይሽ፣ ሰው የሌለሽ እስኪመስልሽ ድረስ ራስሽን እንድትጠይ፣ ከሃይማኖትሽ እንድትወጪ፣ እምነትሽን እንድትቀይር ነው የሚያበጣብትሽ መንፈስ። ከዛ በኋላ ነገሮች ሁሉ ካለፉ በኋላ አገር ቤት መጣሽ፣ ወደ ኢትዮጵያ ኢትዮጵያ ከገባሽ በኋላ እኒህ አባታችን አባ ገብረ ማርያም መንፈሳዊ የባህል ሕክምና አገልግሎት ላይ እንዳለ አንድ ወንድምሽ በቄስ ትምህርት ቤት ላይ እየተማረ አንድ ዲያቆን ነው መሰለኝ መልእክት ሰጠኝና ይዞ ይመጣ ያልሽ። ከዛስ በኋላ ምን ሆነ? አለሎ የሚባለው ልጅ እሳቸው ጋር የታሸሽ ነው። እንግዲህ አለሎ ማለት አሁን ለምሳሌ ባንች ስም እንደ ሰዎች እንትንዲላቸው አለሎ ደግሞ በእሳቸው ፕሮግራም ዘወትር ወረው በአሙስ አርብ ይካሄዳል። ይህ አለሎ ማለት ደግሞ በድንቃራ ሟርት እና በተለያየ ነገር አካላቸውን ለተሰነካከሉ ሰዎች እና እንዲሁም ሪህ የተባለ በተለምዶ ጨብጥ የምንለው የድሮ በሽታዎች እግራቸው ያበተ ድሮ በድሮ ጊዜ ዞን የሚባለው አይነት በሽታ ያለባቸው ሰዎች እዚህ መንፈሳዊ ፕሮግራም ላይ በፕሮግራም ከተመራላቸው እዚህ ታሽተው የሚድኑበት ማለት ነው። አለሎ ሰው ግልጽ እንዲሆንለት ነው። ስለዚህ እሺ፣ ያን ስንት ቀን ታሸሽ? ሶስት ቀን ለውጥ መጣ። በዛ በሶስቱ ቀን የግርሽ ነው። በዚህ አሁን አንጓት ምናምን ነገር የታዘዘልሽ በሆድሽ ውስጥ አንዳንድ ነገሮች ነበሩ፣ እንዲያወጣ ማለት ነው።

ወደ ውጭ ድጋሜ ለመሄድ አስበሽ ከዛ በኋላ አሻራሽ አለ መሄድ አትችም ነበር የተባልሽ፣ ከዛ በኋላ መጠሽ እዚህ ፕሮግራሙ ከጀመርሽ በኋላ ግን በራሳቸው ጊዜ የደውለው አሻራውን አንስተዋላሉሽ። የሚገርም ነው። እዚህ ጋር ግን አባታችንን እርስዎን ጠይቆት እና ይህ አሁን በእርግጥ የአሁኑ ትውልድ እንኳን ያላየውን ያየውን የማያምን ቢሆንም ለእኔ አሁን ይሄ ነገር የነገርሽ ነገር ነው። እኔ በህይወት ዘመን ይሄ ነገር እንደሚፈጠር እና እንደሚፈጸም አውቃለሁ። ለማይገበው ነው እንጂ እንግዲህ አሁን የሆነ ቀን ሰወረብሽ አሻራ አለበት ተባለ። ከዛ በኋላ እዚህ መንፈሳዊ ፕሮግራም ጋር መጠሽ ነገሮቹ መስተካከል ሲጀምሩ ሰበል ስትጀምር አባታችን ጋር ነገሮች ሲተካከሉ፣ ግን በራሳቸው ጊዜ ደውለው አሻራሽን አንስተሻል ፕሮሰስም ማድረግ ትጀምሪያለሽ ተባለችና ተባለች። አባታችን እንዲሁ ይህንን ስኪርሶስ ብዙ ጊዜ ተናግረውታል። በሌላም ጊዜና በተለይ በዚህ አይነት ጉዳይ ላይ ወደ ውጭ ለመሄድ ለፈለጉ ብዙ ነገር ለተሳሰረባቸው፣ በደቃራና በሟርት ስንክልክል ላሉ ላላመኑት እንደዚህም ይደረጋልና

በወዟ የሚደረግ ድርጊት ነበረ። ያው የተመሰገነ ይሁን። ያው ከስንት ልፋት እና ስንት ትግል በታዘዘችው መሰረት ጨርሳ የናገኘች፣ ከዚያ ወዲያ መስቀሏን አድርጋ ይነሻ ዘብላ ሁሉገ ጨረሳ። እሷም ምንነቷን አውቃ፣ ከዛ ወቻን ሁሉ አስፈጥታ ጨረሳ። የተመሰገነ ይሁን። ው የሉ ተከፍቶላት የተናገረች ሰማት አለን? አዎ እና ይህ ነገር አለ የለም አይባልም። ለምን ሁሉም ነገር እድላቸውን የሚዘጋባቸው መንፈስ እንደሆነ አያውቁትም። የሚዘጋባቸው ድላቸውን የሚቆልፈ አብዛኝ የዛሩላጅ መንፈስ። ሁለተኛ ደግሞ እንዳናገኝ፣ እንዳንበላ፣ እንዳንጠጣ የሚያደርገን ድግም ታሪክ ምቶች ናቸው። በግል እና በግል የሚኖሩ የሰው ድል ዝግት እያደረጉ ሌላ ሰው ድል ሀብታምና ወደ ውጭ ሀገር ይጉበታል። በእነሱ ድል ማለት ነው። እነሱ በሰው ድል ውጭ ሀገር ይጉበታል። ብዙ ነገር ያገኛ ሄዳ ሚራ ሚራ የሰው ልጅ ዘግቶ ነው ውጭ የሚሄዱት እና ይሄ ነገር ነው ይቺ ልጅ አሁን እድሏ ተዘግቶ ውጭ ሄዶባት ነበር ማለት ነው እንግዲህ የምታለ ከዛ ይህንን እዛ ሄዳ ልትመለስ የሚቻለችው በእሷ እየኖሩባት እና ውጭ ሄዶባት እየኖሩ ነው ማለት ነው ይሄ ይታያል እና ይሄ ሙሉ ለሙሉ አሁን ድና ከዚህ ሁሉ ድና ው አሁን የውጭ ፎረሰሱ አሁን ሙሉ ጀምራለች አሁን ደግሞ ሂጂ ተብላለች አሁን ሄዳለች እግዚአብሔር ክናት ይህ ነው ያለው ስለዚህ አባታችን ምናልባት ማንላታችንም ሰዎች ብንሆን በእርግጥ እያንዳንዱን ስራ ለመስራት ብቻ ሳይሆን ምግብ ለመብላት ምሳሌ እንደሚያስፈልግ ሁሉ በተለይ በተለይ ሴትም ሆነ ወንድ እህቶች ወንድሞቻችን ከአገር ለመውጣት ባሰቡ ሰዓት ራሳቸውን በጸሎት ቢጠይቁ ለሚቀጥሉት የመንገድ ብዙ የተሻለ ነው ማለት ነው። እስኪ አንቺ አሁን እንደዚህ አሁን እንግዲህ በውጭ ሀገር ብዙ እህቶቻችን ይኖራሉና ማስተላለፍ የምትፈልግ መልእክት ካለ ከተሰማሽ አንፃር እንግዲህ ውጭ ሀገርም ለሚኖሩ እህቶች፣ ሀገር ውስጥም ለሚኖሩ እንደዚህ እንደዚህ ነበሩ እና እንደዚህ እንደዚህ ብታደርጉ ብለሽ የተሰማሽ ነገር መልእክት

እሽ እናመሰግናለን አሁንም ሀሳብሽ ተሟልቶ ተሳክቶና ደመሁንበት ሽበት ሀገር ነገሮች ሁሉ ተስተካክለልሽ እዛም ሁነሽ አባታችን አባ ገብረ ማርያምንም እየደወልሽ የምታመሰግኝበት ዘመን ያምጣልሽ። እንዲሁም ደግሞ እዛ ሀገር ላሉት ደግሞ ሌሎች ላልዳኑት አንቺ የትልቅ ምስክርነት ነሽ እና ነገሮች ሁሉ ተስተካክለው ወደፊት ህይወትችን የምትመርበት ያድርግልሽ። የአባታችንም የእሳቸው ረድኤት በረከት ሁልጊዜ ነሽ ፈታሪካች ጋር